ሰላም ዩቱብ፣ እንዴት ናችሁ? ሰላም ናችሁ ወይ? ቡ መጥቻለሁ። እንግዲህ ዛሬ ያው ቻሌንጅ በሉት። ያው ግን ይሄን ፓስታ እናውቀዋለን፣ ሁላችሁም ታውቁታላችሁ ብዬ አስባለሁ። እኔ ግን በልቼ አውቃለሁ። እዛ ያለ እንግዳችን የክብር እንግዳችን ዋሳ ዋትስአፕ ዋትስአፕ ናውሜ ይላል። ዛሬ ጋርዶን የሰራሁት ዛሬ ጋርዶን የሰራሁት ሁለቱን እናነዳችኋለን፣ እናነዳቸዋለን

ኢትዮጵያን የሚቆጣጠር ታዋቂ ሰው እየመጣ ነው። መልካምን አቀባበል ይሻል። ይህ ሰው ማን ነው? ኮሜንት ላይ አስቀምጡ። ይህ ሰው ማን ነው? ሮድሪጌስ። እንግዲህ ይህንን ፓስታ ቀቅለን እንሰጣቸዋለን። ለስንት መሰላችሁ ለአምስት ደቂቃ ውሃ መጠጣት የለም። ቆይ ለአምስት ደቂቃ ውሃ መጠጣት የለም። በእታችኋት ታውቁትማ፣ ይሄን ፓስታ ኖ፣ አሁን አንተም። ስለዚህ ለአምስት ደቂቃ ውሃ ያልጠጣ ሰው አንዳንድ ካልሲ ይገዛለታል። በጣም ትንሽ ብር እያሰበ የአንድ ሺህ ብር ካልሲ ለመጀመሪያ ጊዜ ደግሞ ና ኪችን ልገባ ነው። አይ ጋይስ እንግዲህ ድጋሜ ኪችን መተና ተመልሰናል። ወደ ኪችን ልንቀቅለው ነው። እዚህ ጋር ብረት ድስት ጥጃለሁ። ባዶ ብረት ድስት ነው። ባዶ ብረት ድስት የት አለ? አረ ብረት ድስት ታይ ታይ የኛው ባዶ ብረት ድስት ለመሰላችሁ። እዚህ ጋር እንትን ጥጃለው አለ ዋ ዋ፣ ለብቻው ማለት እዚህ ጋር ዋ ለብቻው ጥጃለው። ከዛ እሱ ሲፈላ እዚህ እናደርገው እና ይሄን እንቀቅለውና ከዛ ደግሞ አሳያቸዋለሁ ማለት ነው።

ሞክረኑ በልተ ነው አናውቅም ሲሉኝ እኔ እኔ ምላችሁ ጋይስ በጣም በጣም በጣም ቴንኪው። እግዚአብሔር ኮሜንት ኮሜንታችሁ በጣም በጣም ደስ ይላልና በጣም መሰግነው። ኮሜንታችሁ አንድ ቅሬታ ይ እንትን አያስፈልጉም። እንደ ኢንዶሚን ባሉት እንደ ቻሌንጅ ስለሆነ እና ብቻ ለብቻ እናደርግላችኋለን። ያው ማስቀመጫ ቢሆን አሪፍ፣ እዚህ ጋር ፓስ አድረግ ያለው እንትን የሚያቃጥለውን ደግሞ አላዳለም። ይስ እኩሉ ማድረግ ያለብኝ ነም ምናልባት ናሁም በጣም ወፍራም ስለሆነ ላያቃጥል ይችላል። ናሁምን ልንልናበዛ እንችላለን። ጆሲሌ እኔ ትንሽ የጨጓራ በሽታ ሊወርባት ይችላል። እሱ ነገር አይታወቅም። የምታውቁ ሰዎች እኔ አላውቃትም። ብዛት አልጠቀሙም። አሁን ልክተትባቸው ጋዜጣ ያውቁትም እንዳለን የከተትኩት እግዚአብሔር በጣም ነው የሚያቃጥል። አሁን በላሴ ነግቶኝ ያነዳል፣ ስላችሁ ያነዳል።

ኖርማል ፓስታ ታውቃላችሁ? እና ሰከውነቹ ላይ እሺ፣ ነው ሙሰደው እና እኔ በሽታ ጨጓራ በሽታ ያለበት ይሄንም ብላ ብዬ ነው። እኔ ለአንተ አሰብህ። አዎ ከዛ ቆይ ላምጣላችሁ። ግን ከአምስት ደቂቃ በኋላ እንደተባባልነው ነው። ከአምስት ደቂቃ እስኪ አንድ ሁለት ሶስት ብሉ። በቃ ቼክ አድርጉ። ከዛ መጨረሻ ደግሞ ነግራችኋል። ምን አይነት ፓስታ አራቆ፣ አንተ በረንብ ብላው እንደ አንዱ ፍሪ ነው የምራችሁ ነው ደግሞ ይጣፍጣል በረንብ ጠቅልለው አን አንተ የምራችሁ ነው እንዲህ እንደህ ያቃጥላል ማለት ነው። በስ የሚለይ ፓስታ ነው ማለት ነው። ገደሉኝ ዛሬ። ከእሱ በኋላ እኔን ገደሉኝ። አንተ በደንብ ብላ እንጂ

ግን እንዳትናድዱብኝ ፓስታው እቺ ሶሷ የምትደረገው ሶስ ጠብ የምትለው ማለት ትንሽ ነው፣ ጠብ ጠብ በቃ የሆነ መጠን አለው። እኔ ግን አብዝቼባቸዋለሁ። እንዳለና ያቀጥላችሁን ብዬ ነበር። ግን እንደዚህ እንዴ ነው አሁን በጣም ነው ያስረቅስ እግዚአብሔርን ብላ ድምራባ ብላ

እናት ደወለች። እንዲህ አቃጠልኳችሁ። እንደዚህ ሱሱ ምሎኝ ነው።

አለቃ ይሄ ብቻ ነው ያለው። ከዚህ በኋላ ችግር የለው እና ይ ሌላ ሱ እያልኩ ነው። ብቻ ይሄኛውን እኔ ቀብሽ ቀዶ ግን ሙር በጣም ነው የሚያቃጥል እና የዛሬው ቻለንጃችን ይሄ ነው። እንግዲህ ሰዎቹን አቃጠልኳቸው። ሌላ ምን ላቃጥላቸው ከዚህ በላይ ምን? አይ ቻለንጅ ይዤላችሁ ልምጣ። ሃይ ፒች ከብደኛ ነይ በላት ሬ ሙዚቃ፣ ደስ ኮመንት፣ ሙዚቃ፣ ደስ ኮመንት። አይ ሰብስክራይብ አርጉ፣ ቡቻ አፕሪሼት አርጉ፣ ኮሜንት ላይ በደምብ ሰፖርት አርጉት። ቡቻ ያራዳ ልጅ ነው ቡቻ ሰብስክራይብ መግባት አለበት። ናኦሚ ቴንክ ዩ፣ ጆሲ ቴንክ ዩ፣ በጣም አመሰግነው ናኦም። ዩቲውብ እንግዲህ በጣም እየሄደ ነው፣ ሰሞኑን በጣም እያደገ ነው። እሱንም እንጨቀጭቀዋለን ከአሜንግሱን። የዛሬ ቪዲዮዋችን ይሄንን የሚያስል ነበር። በሌላ ቪዲዮ እስከምንገናኝ ድረስ ይቅርታ ቸኮልኩባችሁ። ቻው፣ እንደዚህ አቃጠልኩ ነው። ቻው በሉ ጋ ሰው ወዳችኋለሁ።